የሚጠየፈውን ነገር ከኋላሽ በቤትሽ እያየሽ በቤትሽ ከኋላ እየተላላሱ እየተላላሱ። ምናልባት አንቺ ተላልሰሽ ነው የመጣሽ። ምናልባት አንቺ መላላስ ነው የምትወጁ። ምናልባት እረግጣታለሁ፣ ጌታ ምስክሬ ነው። እስኪ አንድ ሰው ይናገረኝ፣ እናቱ የወለደችው አንድ ሰው ይናገረኝ፣ እናቱ የወለደ። ለምን መሰላችሁ ጋይስ ነው። በቃ ምናምን አትበሉ። ኖ፣ ትረገጣለች። ይህ ስርሃት እንዴ ሁለት አንበሳ እኮ ነው ያወረደው። አንድ ሁለተኛ እኔንም ነው የተናገረችው። ምን አባቷ ናቸው እንዲቃላል ክስክስ ለቅም ቃሚ እኔ ስራ ነው የያዝኩት። ስራዬን እየሰራሁ ነው። ከዲቦራ ጋር ተጫዎች። አሁን ሁለት አራት አንበሳ ሲለቀቅ አልቀጣም ብላ ያለቀሰች። ጊፍተሬን ሰድባብኝ ሄደች። ይህ በጌም ሩል ምንድን ነው? ኤርሚ በጌም ሩል ለምሳሌ አንተ አሻለው፣ ይሄ በጣም ይሄ መወገዝ አለበት። ቲክቶከሮች ተሰብስበን ማወገዝ አለብን። እግዚአብሔርን ይኸውልህ ጌታ ምስክሬ ነው። እኔ ይኸውልህ ባጁሉ ተሰጥቶኛል። አይ አም ፕሮፌሽናል ጌመር። ይቅርታ ማለበት ስቲቭ የሚባለው ይሆን ነው እንዴ? ኦሳብ ስቲቭ እስቲ ለዚህ ነኝ ጀነሱ ማይክ ሳይኮ አያስችለኝም እኮ ማይኩ ማይክ ትወዳለህ እንዴ? እንዴ እኮ ስንት ስቱዲዮ የሚፈልጉት እኮ ማይክ አርቲስት አርቲስት ነሽ እንዴ? ስቲቭ ይመችሽ ይመችሽ። ኤርሚ ብቻ እኮ ነው ሲንግል ያላወጣ። አሁን እናንተ ጌመሮች ናችሁ፣ ታፕ ጌመሮች ናችሁ። እኔ እውነቴን ነው። ፍትሃዊ መሆን አለብን። ለምን መሰለህ? በጣም በጣም እነዚህ እኔ በጣም ብሶችን እያሸነፍኩኝ ደግሞ ማሸነፍ ማለት በትንሽ አይደለም ብሮ ኦኬ ሰዎች አንበሳቸውን የሚያወርዱ እኔ እቀጣለሁ። ትናንትና ቃሪያ በላሁ፣ በልቼም አላውቀውም በህይወቴ ማለት ነው። ሆዴን አሞኝ ኢመርጀንሲ ሂጄ ነው ፓምፕ አርገው ያወጡልኝ። ስለዚህ እየቀለድኩ ነው ማለት እየቀለድኩ አይደለም። ሜሪሚ እንደ ለምንድን ሰው አፍሮ ከሄደ መወገዝ የለበትም ሰው ሁለት፣ አንበሳ በአንበሳ ወርዶ አልቀጣም ብላ ጊፍተሬን ሰድባ አረጋግጣብኝ ሄደች። ምንድን ነው ጌም ላይ መረዳት ነው። ዮዳ አንዳንዴ ይፈጠራል። ዮዳ ብራዘሪ፣ እኔ አልቀበል ረግጣለሁ። ጌታ ምስክሬ ነው። እኔ አርግና ሄድና እኔ ጌም ስጫወት አንዴ እኮ አይደለም ሁለቴ ሶስቴ ኮ ነው። ድሪስም እንደዛ አደረገብኝ። ብዙ ሰው እንደዛ እያደረገ ነው እና ልምዳችሁታል እናንተ እሺ፣ እኔ ኤርሚዬ አስኪ ለምን ታዲያ አሁን እንግዲህ ለተገናኘ እንደስሎኛል። እሺ፣ እንገናኛለን። አርቲስት ለአርቲስት የትም አይሄድም፣ አይታወቅም። ኮንሰርት ስመጣ እኔ አንተ ትቀበለኝ ይሆናል፣ ምንም ችግር የለም። አጋችሁ ይመችህ፣ ልቀጥቅጠው። ኤርሚን ብቻ ያላሸነፍኩት ከዛሬ ኤርሚ፣ ችግሩ እኮ አታሸነፈኝም ነው።